ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሽው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርት እና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን። ከአቶ ባህሩ ጋር የነበረን ቆይታ ይህንን ይመስላል። ክፍል ሁለቱ ደግሞ ሳምንት ይቀጥላል። በመቀጠል እንግዲህ አሁን የት ነው ያሉት በሚለው ዝግጅታችን ባለፈው ሳምንት ጀምረን ያቋረጥነው ከአማን ከበደ ጋር ቆይታ ያደረገው ኢንጂነር ካሳዬ አራጌ እንዲህ ተባብለው ነበረ። የምንጨምረው ነገር ካለ ከዛ ከሚሄድ በፊት ወደዛ፣ እንግዲህ ያው ክፍል ሁለት ላይ ስለ ሁሉም ነገር ይናገራል ኢንጂነር ካሳዬ። በተለይ የመጨረሻዎቹ ሰዓት ላይ ገኔ ደውሎለት አነጋግሮት ነበረ፣ ያው ተጨማሪ ብር እንዲሰጠውም ተነጋግረው ነበረ። በዛ ሰዓት ላይ እንግዲህ ያነጋጋሪው ነገር አሁን ለፖሊስም እንደ መረጃ ሊጠቀምበት ይችላል ብዬ የማስበው ምንድነው ገነነና ካሳዬ ያደረጉት የስልክ ውይይት መጠናቀቀን ተከትሎ ስልኩን አልዘጋውም ነበር ካሳዬ ገነነ እዛ ቤት ውስጥ ለነበሩ ሰዎች ያስረዳ ነበረ ማን ነው የቡና ተጫዋች አሰልጣኝ የነበረው ካሳዬ አራጌ አታውቁትም? ምናምን እያለ ይናገር ነበር። ስለ ካሳዬ ያወራ ነበር፣ ስለ ካሳዬ ይህን ደግሞ፣ ካሳዬ ስልኩን ሳይዘጋው ሰምተዋል። እና የተለያዩ ጉዳዮችን ያነሳል። እንግዲህ ያለውን ፕሮግራሙን ይህንን ምርጥ የመጨረሻ ክፍል ቆይታ ከማን ከበደ ጋር ያደረገው ካሳዬን አራጌ እሱን ተከታትለን እሱ ከደወለልኝ በኋላ መሰለኝ አስቴር ደወለች። አስቴር ደወለችልኝ። ከዛ ሳነሳ አስቴር ነች። ከዛ ጠየቀችኝ። ራሳ ተገሰተዋልሰበሁለቱ ባልዳፊ ስለሆኑ የተደበቀ አንዳንድ ነገር ያለው ሁኔታ ጥሩ ስላልሆነ አሁን አንተ ትጠኸዋለች። እሺ አልኳት በደፈናው እሷን፣ ምን ነው ምን ችግር አለ እንዴ ምናምን አልኳት ስላት፣ አይ የለም፣ ግን በቃ እንደ እንትንሽ ጥሩ ስላልሆነ አሁን ገነነ በቃ አትስጦ አለች። እሺ እሺ፣ ኦኬ፣ ችግር የለም ምናምን አልኳትና ከእሷም ጋር ባይተባባልን በኋላ እንዳልኩም ከእኔ ጋር ከገነነ ጋር አወራን እና በተሻለ በቃ እንግዲህ ያው ካልተዘጋ ነው ከደረስኩ ነው ያለበት ነገ ነው ምናምን ቢ ኦኬ፣ እሺ ምናምን አለኝና ፋይናሊ ስልኩን ከመዝጋቴ በፊት አብሮት ሰው አለ። አይ ነው ማን ሆነ ግን ከእንደነ ሲያወራው ነው የምትሰማው። ሰውዬውን አወቀው። ካሳዬ እኮ ነው ካሳዬ ቡና ምናምን ሲለው ሰማሁ። በቃ ስልኩ ዘጋሁት። ይህ ማለት ስንት ሰዓት ይሆናል በግምት ሆነ? አስር ሰዓት ከምናምን ይሆናል እንደዚያ አካባቢ ነው። ምክንያቱም እሱን ካስታውሰው በምንድን ነው አሁን እንዳልኩህ እንደዚህ ዘይ ሊና ምናምን ዘይ ባንክ መሄድ አለብኝና እኔ ዘጋ ይችላል እኔ ዘጋ የአስራ አንድ ሰዓት ስለሚሰቡ ዘጋ ይችላል። ካልዘጉ ነው እንግዲህ ታረጋ ነገ ነው ምና ከሱ የተለያየ ነው። ስለዚህ ሰዓቱ ወደዛ አካባቢ ነው። ከዛ በኋላ በሰዓታት ልዩነት ነው ህይወት ያለፈው እንግዲህ ማለት ነው። በእርግጠኝነት ሰዓት ላይ ህይወቱ እንዳለፈ በቃ እንግዲህ ጠዋት ነው። ጠዋት ላይ የሆነ እኮ ደውሎ በቃ በግግብኝ እንደው እዚህ ላይ አንተና ጋዜጠኛ ገነነ መኩሪያ የታሪክ ላይብረሪ ከሶስት አስርተ ዓመታት በላይ አብራችሁ አሳልፋችኋል። በመጨረሻውም ሰዓት ላይ ትገናኙ ነበር። ገነነ ተስፋ የመቁረጥ ስሜት ነበረው? እራሱን ያጠፋል ብለህ እንደው ታምናለህ? እኔ እንግዲህ አጠቃላይ እንደዛ አይነት ውሳኔ ይወስናል ብዬ አላስብም፣ በጭራሽ። ምክንያቱም በአጠቃላይ ገነነን ከማውቀው ነገር አንጻር እንደገና ደግሞ በማረሚያ ቤት የሄድኩ ያልኩ ጊዜ ከዚህ ከአርቲፊሻል እግሩ ጋር ተያይዞና ብዙ ነገር አወራኝ እና በአንዴ የሆነ ይከታተሉ የነበረው ሰው ሰለሞን ነው ብላረው ሙያ እሱንም አትቶ አወራኝ። ኦኬ፣ ተግባር በዋሉ ያለኝ እኔ አላውቀውም። ሰውዬው ግን እስቲ ለንደን ነው የሚኖረው ስለተባለ ለናይጄሪያ ነግረዋል፣ ናይጄሪያ እንዲያወራው እንዲያናግረው፣ ለናይጄሪያ ነግረዋል። ምናልባት ከናይጄሪያ ጋር ልባቁት ይሆናል ብዬ እንደውም ለናይጄሪያ ደውዬ ነገርኩት፣ ነገርኩት እንደዚህ እንደዚህ የሚባል ሰው አለ፣ እንደዚያ አይነት ባለሙያ ከገነነ ጋር እየተገናኝ ነው፣ እንዲሰራለት። እስኪ አውራው ሰው ቢሆን አንዳንድ ከዋጋ አንጻር ከምናምን አንዳንድ አስተያየት እንዲያደርግለት አውራው ሰው ይወልየው ናይጄሪያ ባይቲካ ውሃ ወቀው መሰለኝ። ኦኬ እሺ፣ አውራዋለሁ ምናምን አለ። ሳያውራውም አይቀርም፣ አውርቶታል መሰለኝ። አውርቶታል እንደዚህ ከክፍያ ከምናምን አንሳር አንዳንድ ነገር አውርቶት እንደነበር አስታውሳለሁ። ከእኔም ጋራ ብልህ ነዚህ አንዴሄ ጆኖቴሪያዎች ምናምን የሚደረጉ አይነት ነገር እንደዚህ ፈልጋለሁ ትልቅ ልጅ ምናምን ብሎ እንግዲህ አሁን እንደዚህ እንደዚህ አይነት ነገር ሲያወራ ያው በዛ ውስጥ ተስፋ ነው የምታይበት፣ ተስፋ ነው የምታይበት። እንደገና ደግሞ እንዳልኩ የተወሰነ ነገር ካወራ በኋላ ወደ ኳሱ ውስጥ ነው ወደዛ፣ ወደ ኳሱ ገብተን ማውራት ስናወራ የነበረውና። ያንንም ነገር ስታይ እንግዲህ ተስፋ የቆረጠ ሰው ምን ያለ ሰው፣ እንደገና በቀጣዩ ስለዛ ስራ ስለ እግር ኳስ ስለምን ምንም እንግዲህ ብዙ ግድ ይለዋል እና ታስብ በማንኛውም ሙያ ውስጥ ያለ ሰው ተስፋ ሲቆርጥ የሚሰራውን ነገር ለማስገናል ምናምን ምንም ከዛ ጋር በ የሚያወራበት ጉዳይ አይኖርም። እና ስለ እግር ኳሱ ስለምና ስለዛም ነገር ማውራቱ ስታይ ያው ተስፋ የሚያደርገው ነገር እንዳለ ነው። ታስበው ደግሞ በእርግጠኝነት ይሄ ባለሙያውም ሌላውም ይሄ ነው የሚያገኙትን ሰዎች ያው እንግዲህ ተስፋ ነው የሚሰጡት። ማለት እንደገና ደግሞ ከገነንም ስራ አንጻር ስታይ የተፈጠረው ነገር ህመሙ ስራውንም የሚያስቆመው አይደለም። አንድ ጊዜ የምትወልደውን ስራ መስራት የምትፈልገውን ነገር የሚያስቆመ አይነት ነገር ሲያጋጥምህ የሆነ የመውረድ ተስፋ የመቁረጥ ነገር ይመጣል። ግን አሁን ገነነ ላይ የተፈጠረው ነገር ስታየ ስራውን የሚያስቆመው ነገር አይደለም። ስራውን የሚያስቆ የሚዲያ ሰው ነው። ስራውን መስራት ተቀጣል ይችላል። ምን የሚከለክለው ነገር የለምና እንግዲህ እነዚህ እነዚህ አይነት ነገር ሚሰታል እዚህ አይነት ነገር ይወስናል ብዬ ማስጠባች። እንደው ካሳዬ እዚህ ላይ የመጨረሻው ስትደዋወሉ ከሳይክ ሆኖ አላወቃችሁትም ወይ ቡና ተጫዋር ሲል ስሜቱ ላይ የመጨነቅ ስሜት ወይም ከሌላ ጊዜ የተለየ አይነት ሁኔታ ተረድተሃል? አይ ስት እንደዛ አልተረዳሁም በቃ ጋር ሩ የሆነ ሰው በቃ አብሮት ያለ ሰው እስከ አሁን የሚመጣ ይሆናል። አይሮ ሆንሻ ከእንደዛ አይነት ሰው ጋር እንደሚያወራ ነው ያሰብኩት። እንደዛ አይነት እንደሚያወራ ነው ያሰብኩት። ታሳይ ነው ምናምን እያለ እንደዚህ ያወራል። እንደዛ ነው ያሰብኩት እኔ ምክንያቱም ገብቷል። አሁን ምናልባት ይሄ ነገር ሀብት ደረገ በኋላ ህይወቱ ከጠፋ በኋላ እዛ በቅርብ የነበረው ሰው ማነው? በዛ ሰዓት አብሮ የነበሩ ሰዎች ናቸው። ብዙ ነገር ልታስብ ይችላል። ከዛ በወቅቱ ከኔጋ ግን ስናወራ ምንም ገብተዋል፣ በቃ ጀስት ኖርማል ነው ያየሁት። በጣም አመሰግናለው ኢንጂነር፣ እንዲ መጨረሻ መጨረሻ ደግሞ የዚህ የታሪክ ምሁር የተንቀሳቃሽ ላይብረሪው የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ለሀገራችን እግር ኳስ እንቅስቃሴ ላይ የሚያስከትለው ተጽዕኖን እንዴት ትገልጸዋለህ? በቀጣይስ በጋራ ጀምራችሁት የነበረቱን እቅዶች ለማስቀጠልስ አሁን ያለበት እሳቤ ምን ይመስላል? በዚህ ጥያቄያችን እናጠቃለን። እንግዲህ ምንም ምል ሀሳብ እግር ኳሱን ሁሉ ጊዜ ሀሳብ ይቀድጋል። ይሄ ነው ማስበው እግር ኳስ አለም አቀፍ ደረጃ ዛሬ የደረሰበት ደረጃ ስትመለከተው በእግር ኳሱ ዙሪያ ብዙ የተለያዩ ሀብቶች እየተነሱ ዛሬ ትላልቅ በዓለም ላይ የምትላቸው ብዙዎች የደረሱበት ደረጃ እግር ኳስ የተደረሰው የተለያዩ ሀሳቦች እየተነሱ እነዚ ሀሳቦች ቢጣለው እየተጣለ የሚያልፈው እያለፈ ነው። ስለዚህ ሀሳብ ያለው ሰው ማጣት እንዴት መግለጽ እንደሚቻል አይገባል። ትልቅ ትልቅ ትልቅ ነገር እንደጎደለ ነው ትልቅ ኪሳራ ነው እና እንደገና ያ ሰው ማጣት እንደ ግሩፕ ውስጥ ትልቅ ሀሳብ ያለው ሰው ማጣት ከዚህ አንጻር ማየት ይቻላለው። እንግዲህ ሌላው እንግዲህ የኢትዮጵያ እግር ኳሶች ያ ነገር ለማምጣት ብዙ ሀሳብ ያላቸው ሰዎች እንዳሉ አስባለሁ። እንግዲህ በተለያየ መንገድ ወደፊት ለፊት መምጣት አንዳንድ ካለው እንግዲህ ከማህበረሰቡ ካለው ተቀባይነት አንጻር ከምናምን እንደዚህ እንደዚህ አይነት ስንትኖች ስላሉ ፍርሃት ስላለ ነው። ይህንንም እንግዲህ እንደ እግዚአብሔር ፈቃድ እስከተቻለ ድረስ እንግዲህ በኢትዮጵያ እግር ኳስ ውስጥ የአቅማችን ያህል ነገር የኢትዮጵያ እግር ኳስ ለማሻሻል ለማበርከት በዚህ እንግዲህ ለመቀጠል ሀሳቡ አ ሀሳቡ እንግዲህ እግዚአብሔር ይረዳናል ብዬ አስባለሁ። አሰልጣኝ ኢንጂነር ካሳዬ አራጌ፣ መልካም ሰዓትን ሰውተ ለሰጠኝ የቃለ ምልልስ በራሴና በተመልካቾች ስም ለቃለ ምስጋና ይናቀርባለሁ። በቀጣይ ወደፊት ነገሮችን አመቻችተን ሰፋ ያለ ቃለ ምልልስ እናደርጋለን ብዬ አምናለሁ። ለአሁኑ ግን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወንድሜ ቴንኪው፣ አማን ቴንኪው። ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን።